ስኬታማ ሰዎች ስንት ካራክተር ይጫወታሉ ብለናል ሾዋስት ህፃን ህፃን ሞኝ ሞኝ እብድ ብድ አሁን እንደ ልጅነታችን ልንጫወት ነው ሄዱልኝ መጀመሪያው ወር ላይ መቶ ብር አለው ሁለተኛ ወር ላይ ወር ሙሉ ቆይቶ መቶ ብር ያምጣና ስንት ሆነለት ሁለት መቶ ብር ሁለተኛ ወር ላይ ወር ሙሉ ቆይቶ ሁለት መቶ ብር ስንት ያድርገው አራት መቶ ብር ወር ሙሉ ቆይቶ እዚያኛው ሶስተኛ ወር ላይ ስንት ያድርገው ስምንት መቶ ብር ስምንት መቶ ብር። የሚቀጥለው ወር ላይ ስንት ያደርገው? አንድ ሺ ሁለት መቶ ብር። የሚቀጥለው ላይ ስንት ያደርገው? ወሩ ራሳቸው ቁጠሩት። ሶስት ሺ ሁለት መቶ የሚቀጥለው ላይ ስድስት ሺ አራት መቶ የሚቀጥለው ላይ አስራ ሁለት ሺህ መቶ። ሀያ አራት ወር ብትሄዱ ስምንት መቶ ሰላሳ ስምንት ሚሊየን ይደርሳል። አሁን ሚሊየንን አገኘነው አላገኘነውም? ስለ ሚሊየን ማውራት ሳይሆን መስራት መያዝ መዳሰስ ቻልን አልቻልም? ይለናል ጨዋታው። ግን መቶ ብር ዛሬ ሰርተ መቶውንም ብር ክች የምታደርገው ከሆነ ያድጋል።